ባይዞ እኔ እንትን ነው ዛሬ የፈለኩት ነገር ሶስት ጥያቄ ያለኝ። ለምግቡ ሰዎች ሳብሳብ አርጉኝ፣ ኮፒ ሊንግ አርጉ አን ሁላችሁም። ለምግቡ ሰዎች ጥያቄ ያለኝ ምንም ሙርሲ የለም። አፋ ሰፊ ነው። ሌላ ነገሩ አንዱ ሰፊ ነው። ባል ምን ነገር አልገባኝም።

ፎሎ አርባት ፎሎ ፍንጭት ናት ማለት፣ ፍንጭት ናት ማለት አዳምጪኝ። እሺ ሰው ጥያቄው ከበድ ስለሆነ ጊፍትም ጥርሷ ፍንጭት ናት እና ጎበዝ ናት ይባላል። ምን ላይ ነው ጎበዝ? እንትን ነዋ ጎበዝ ናት ከተባለ ያው የስራ ሰው ናት ሰራተኛ ናት ማለት ነው። ጥርሷና ሰራተኛ ስራ አይገናኛ ማለት ነው። ትንሽ ፊት ለፊት ጥርሷ ከሆነ ፍንጭት የሆነው ምግብ ማብሰል ላይ ጎበዝ ናት። የእስረኛው ከሆነ ደግሞ ጥርሷ ፍንጭት የሆነው ጽዳት፣ ጽዳት ላይ ጎበዝ ናት። ልክ ናት። እኔ ወይስ አይጻፉ እኔ እኮ ነው፣ ታታሪ ሰራተኛ ናት ማለት ነው። ልክ እኮ ነው። ኮሜንት ላይ አንበበ አንድ አስራ አምስት ሰው ሙሉ አንድ አስራ አምስት ሰው ፎቶ እሺ፣ አንድ አንድ አስራ አምስት ፎሎ እኔም ወድሻለሁ። አንድ ፎሎ አርጉላችሁ አስራ አምስት አስራ አንድ ሰው አንድ አስራ አምስት አንደኛው ጥያቄ እሙኑ ማለት ማለት ነው አልገባኝም። ሙርሲ ትክክለኛውን ነው የምመልሳለው እኔ። ሙሙ ማለት ማቃው እንትን ስሜ ሙሙ ነበር እኔ፣ ራሱ ቅጽል ስሜ ነው። እሙሙ ማለት እሙዬ ከሚለው ህብረ ቃል የመጣ መሰለኝ። ማዛለች ነኔ ያትማትች ሚን ጥያቄ ደቁሽን በስርዓት መለሽ እኳ ትቆያለች፣ አለ ሰልፍ ትክክል አለችማ። አይ ትክክል ያለ ነው የፈለኩት ጥያቄ በትክክል የምትመለስልኝ ጥያቄ የፈለኩት ጥያቄ በስራ የምትመለስልኝ ሴት ፈልጋለሁ። ማርያምን በትክክል የምትመለስልኝ ሴት ካለች ፎሎ አስደረጋታለሁ፣ አቆያታለሁ ቤት ውስጥ ለእኔ ቆንጆ ሰዓት። ኧረ ሙርሲ አዎ ማርያም፣ እኔ አንቺ ጠባብ መሆንሽ አላቅ ነበር። ሰው ታጫ ያለች እንደ ላም ነው ሉሽ አንድ ቀን እናንተም ትልቅ አላችሁ። ከዛ በኋላ እንገናኛለን። እሺ እናቴ እንገናኛለን። እና አንቺ ምን ፈልግሽ? እንዴት ነ? ምን አቀበሽ? ምን አቀበሽ? እብድ ጠባብ ሰው አይመች፣ አይመች ጠባብ ሴት። አንቺ እኔ ቤት ወጥሽ፣ ያርን ከኔ ቤት አንቺ ወጣሽ። እንገናኛለን። ሰላም ነው። ሰላም

አንድ ፎሎ አምስት ፎሎ አልኳት አምስት ማለት ነው። ስትሬት ተፈለግ ማለት በፊት ስም ነው አሉ። አሁን ደግሞ ቲክቶክ ላይ ያመጣው ጥምስ ማለት ነው አሉ። ምን ማለት? አዎ ሰምታል እባክህ፣ ሌላ ቀጥል። ነው ነው የሴት እንትን ማለት ነው አሉ አሉ ነው አሁን በፊት የሱ ስም ቅጽል ስም ነበር። አሁን ደግሞ ቲክቶክ ላይ የመጡት እሙሙ ማለት እምስ ማለት ነው አሉ። ፈልጎ ይሄን ነው ነገርኩ። ደፋር ቆለጥ ነዋ። አዎ፣ እንዴ! ምንድን ነው

አይ እኔ መልስ የማትመለሱልኝ ከሆነ አይመቸኝም። መልስ የማትመለሱልኝ ሼር ትክክለኛ መልስ መልስ ትክክለኛ

እዚህ ሰው እኔ ቆይ እንዴ ልሆንል? ከዛስ እኔ ምንም ጥያቄ አትጠይቀን። ደግሞ ምንም ጥያቄ ምን ልሆንለሽ? ምን አሁን

ቆንጆ ናት። እኔ እኮ ፋሚሊ በጣም ነው የሚወዱኝ ደግሞ፣ ታውቃለህ በጣም ነው የሚወዱኝ። እኔና ሙርሲ ማን ነው የሚያምረው? እኔ እኮ ከአንተ ጋር እራሱ ልወዳደር እችላለሁ፣ ከአንተ ጋር እራሱ ልወዳደር እችላለሁ። እግዚአብሔር ይመስገን። እስቲ አምስት ሰው ጋይስ፣ አምስት ሰው። እኔና ሙርሲ ማን ነው የሚያምረው? በቃ ዝም በላ እንዳ አምስት ሰው ኮመንት አርጉጀ። አምስት ሰው፣ አምስት ሰው። እኔና ሙርሲ ሙርሲ የምትሉ የምንጉ፣ እኔ የምትሉት ቢዩንጉ። እንዴ አንተ እንዴት እንደዚህ። አንቺ አንድ ሰው፣ አንቺ ሁለት ሰው፣ አንቺ ሶስት ሰው፣ አንቺ ያው አምስት ሰው። አይ አደለም። አያር ለ አይደለ? እዚሁ አትፎካከረኝ እሺ። እኔ አሁን ልንገራ፣ ማታ ቤት ስትከፍት አንተ ጋር እመጣለሁ። አሁን ተጫወትና ሬት የምታደርጋቸው ሰዎች እቤት አድርገው እኔ ቆንጆዬ ነኝ፣ እንደዚህ ሁሉም ሰው ይወደኛል። አየህ አይደለ? የሰው ፍቅር አለኝ አፍንጫ አለ፣ አፍንጫ አንደኛ ነው አንደኛ። አይ ችግር የለውም። ቸውቸው ት አታድርግ እንትን አልናገርም ሰው ምስኪን ምስኪን

በጣም አለን አለን፣ ቆንጆ የለም ቆንጆ ሴት የለም። በስመ አብ አንድ ቆንጆ የለም። ነች ልጅ መናገር